የሚባሉት በባለፉት ስድስት አመት ፕላቲኒየም እንደዚሁ ልዩ ተሸላሚ ነው። ታክስ በመክፈል በነገራችን ላይ ቀዳሚ ታክስ ከፋይ ሆነው በነዚህ ስድስት አመታት ሲሰራ ከነበረው አንዱ አገልግሎት የሚያቀርብበት ታሪፍ ላይ እየቀነሰ ገቢውን ደግሞ እያሳደገ ነው። በአማካኝ ገቢው በ18 በመቶ ነው እያደገ የነበረው። ከዚህ ወደ 40 ቢሊዮን በአመት ጀነሬት እናደረገ የነበረው ገቢ በባለፈው አመት ስናጠናቀቅ 93.7 ቢሊየን ሆኖ ነው ያጠናቀቅ ነው። እና በእነዚህ ሂደቶች ውስጥ አሁን ቅርብ ጊዜ ካደረግነው በስተቀር ምንም አይነት የታሪፍ ጭማሪ ስናደርግ አልነበረ። በ2017 አሁን በተወሰኑት ፕሮዳክቶቻችን ላይ ወይም አገልግሎቶቻችን ላይ ካደረግነው ማሻሻያ ውጪ ማለት ነው። ስለዚህ ግብሩንም ሲከፍል የኔትወርክ ማስፋፊያውንም እያደረገ ነው፣ ገቢውንም እያሳደገ አዳዲስ አገልግሎቶቹ ለደንበኞቹ እያቀረበ በእነዚህ ጊዜዎች ሁሉ የፎር ጂ፣ የፋይቭ ጂ፣ የቴሌብር፣ ክላውድ በጣም በርካታ ዲጂታል አገልግሎቶችን እያቀረብን ጭምር ነው። እያደግን የመጣ ነው ማለት ነው። በነገራችን ላይ የቴሌኮም ዘርፍ ለአንድ ሀገር ያለው አስተዋጽኦ ይለካል። በጣም ጥሩ ነገር የሆነው ቅርብ ጊዜ እንዳስታወሳችሁት ዜናም አድርገ ነው ስለነበር አይደል ዘግቦት ም ስለነበረ ብዬ ነው። ጄሲሜኤ አጠቃላይ የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ጄሲሜኤ ማለት ግሎባል የሞባይል አሶሲሽን ማለት ነው። ጉዞ ምን ይመስላል? ምንስ ኢምፓክት ምንስ ተጽዕኖ እየፈጠረ ነው? በሀገሪቱ አጠቃላይ የማህበራዊና ኢኮኖሚያዊ እድገት እንቅስቃሴ ላይ የሚለውን ጥናት አድርጓል ማለት ነው። አጠቃላይ ጥናቱን ካደረገ በኋላ ለመጀመሪያ ጊዜ እንግዲህ የ2023 የመጨረሻውን ላይ የደረስንበትን ዳታ ይዞ ነው በ24 ሪፖርቱን ያወጣው ማለት ነው። እንግዲህ የ ሀያ አራት ደግሞ እድገታችን ሲጨመር የት ልንደርስ እንደምንችል ማስብ ነው። ለዚህ ሪፖርቱ ምን አወጣ አካልሽኝ በቀጥታ በተዘዋዋሪ፣ እንደዚህም ደግሞ በምርታማነት አጠቃላይ የቴሌኮም ዘርፉ ለጠቅላላ የሀገር ውስጥ ምርት ስምንት በመቶ ድርሻ አለው። ይሄ ቀላል አይደለም። ስምንት በመቶ ለኢትዮጵያ ጂዲፒ የቴሌኮም ዘርፍ በቀጥታ በተዘዋዋሪ እና በምርታማነት አለው ይሄ ደግሞ በዋናነት የመጣው ቅድም ስጠቅሳቸው የነበሩ ኢትዮ ቴሌኮም በመሰረታዊነት ያመጣቸው የሪፎርም ውጤቶች ናቸው። ኢትዮ ቴሌኮም የኢንተርኔት ተደራሽነትን በማስፋፋት የአራተኛውን ትውልድ አምስተኛውን ትውልድ የኢንተርኔት አገልግሎት በማስፋፋቱ አጠቃላይ ኢንተርናሽናል ጌትዌይ የምንለው ዓለም አቀፍ ግንኙነት የምናደረግበትን ካፓሲቲያችን በማስፋታችን ሩቱን በማስፋታችን ያመጣ ነው። ዲጂታል ኢትዮጵያን እውን ከማድረግ አንጻር የገነባነው የዲጂታል ኢንፍራስትራክቸር እንደ ክላውድ እንደዚሁም የሞባይል ማኒ ቴሌብር በመምጣቱ እንግዲህ አጠቃላይ በቀጥታ እንዳልኩሽ በቀጥታ የምንለው እንግዲህ ራሱ ከበሚያመነጨው ገቢ አለ፣ ተዘዋዋሪ አለ፣ በታክስ የሚፈጥረው የስራ ድል። በነገራችን ላይ የቴሌኮም ዘርፍ ከፍተኛ ደግሞ የስራ ድል በመፍጠርም ትልቅ ሚና ይጫወታል። የስራ ድል በመፍጠር ብቻ ሳይሆን ደግሞ ፈጠራን በማበረታታት በርካታ አዳዲስ ነገሮች ኢትዮጵያ ውስጥ የመጡ ናቸው ያሉት እና ለዛ ኢትዮ ቴሌኮም አስቻይ ሚና በመጫወቱ በጣም ነው ደስ የሚለን። ባንጫወት እንቅፋት ብንሆን ነበር የሚከፋን። በምናደርገው ጥረት ግን በምናደርጋቸው ማሻሻያዎች፣ በምናመጣቸው ቴክኖሎጂዎች አዳዲስ ነገሮች የተፈጠሩ ነው። ራሳችንን ሳንገድም የቅርቡ እንኳን የጀመርነውን ነው የኤሌክትሪክ መኪኖችን ቻርጅ ለማድረግ ያመጣ ነው የቻርጂንግ ስቴሽን ወይም የገነባ ነው። ምን እንደፈጠረ እንደምታዩት ነው ማለት ነው። ስለዚህ ኢትዮጵያ ከዲጂታል ስነ ምህዳሩ ወይም ደግሞ ከአጠቃላይ ዓለም ላይ ካለው ከዲጂታል ኢኮኖሚ ግንባታ የራሷ የሆነውም ድርሻዋ እንድታገኝም ነው እኛ እዚህ እየሰራነው ያለ ነው ማለት ነው። ኃላፊነትም ስላለብን ማለት ነው እና በቀጥታ በግብር ብቻ አይደለም ልልሽ ነው። ስምንት በመቶ ለጂዲፒው ኮንትሪቢሽን አለው። ይሄ 23 ላይ በነበረው አፈጻጸማችን ነው እንግዲህ ከዛ ወዲህ ያደረግናቸው ደግሞ በጣም በርካታ ማስፋፊያዎች፣ ለውጦች፣ እድገቶች አሉ። ስለዚህ ከዚህ በላይም ጠቅላላ ለሀገር ውስጥ ምርት አስተዋጽኦ ይኖረዋል ማለት ነው። ለዚህ እንደዚህ ነው የምናየው ኢትዮ ቴሌኮምን ስናስብ ለሀገራችን ቁልፍ ቁልፍ እድገት፣ ማህበራዊ ሆነ ኢኮኖሚያዊ እንደዚሁ አስተዳደራዊ፣ ከሀገር ውጭም ደግሞ ተወዳዳሪ እንድትሆን ሀገራችን ቁልፍ ያስቻይኛለት እየተጫወተ ነው እና ሌሎች ዘርፎችንም ደግሞ ዋና ዋና የምንላቸው ዘርፎች ደግሞ እንደዚሁም እንደምታቂው እንግዲህ ስማርት ሲቲ ብለን እንደዚሁም ስማርት አግሪካልቸር፣ ስማርት ሀያልዘር፣ ስማርት ኤዱኬሽን እያለን ይሄ በቴክኖሎጂ በመደገፍ ተደራሽነትን፣ ጥራትን እንደዚሁም ከማሳደግ አንጻር እየሰራ ነው ያለ ነው ነው ማለት ነው። በጥናት ላይ ያለ አይደለም፣ ተግባራዊ እያደረግን ነው ያለነው።